ኢትዮጵያ በበጀት ዓመቱ 8.4 በመቶ እድገትን ለማስመዝገብ አቅዳ እየተንቀሳቀሰች እንደምትገኝ ተገልጿል። ያለፉት ስምንት ወራት የኢኮኖሚው ምሰሶው ተብለው የተለያዩ ዘርፎች ውጤትም ለዚህ አመላካች ናቸው። በተቀሩት አራት ወራት ደግሞ በእነዚህ ዘርፎች የሚመዘገቡ ውጤቶች ለታቀደው እቅድ ሚናቸው የጎላ መሆኑ ተገልጿል። በዚህ ጉዳይ ላይ ባልደረባችን ሰለሞን በየነ ያዘጋጀልን የምጣኔ ሀብት አሃዛዊ መረጃዎች ቆይታ ይኖራል። ከስቲዲዮ ቢ ከሱ ጋር ቆይታ እናደርጋለን። ሰለሞን መረጃዎችህን ለተመልካቾቻችን እያደረስክ መቆየት ትችላለን። ሶዶና መታገስ እጅግ አድርጌ አመሰግናለሁ። እንግዲህ ኢትዮጵያ ባለፈው አመት 8 ነጥብ እድገት ማስመዝገቧ ይታወቃል። ይህን እድገት ለማስከተልም በዘንድሮ ዓመት የተለያዩ እቅዶችን በማከናወን ላይ ትገኛለች። ይህ እቅድ የ8.1 በመቶ እድገትን ለማስመዝገብ ያሰበችበት ነው። እንግዲህ ባለፈው ዓመት አጠቃላይ የኢኮኖሚ ድርሻው 8.1 በመቶ በመሆን የተጠናቀቀበት በተለያዩ ዘርፎች ላይ ኢትዮጵያ አዳዲስ ሙከራዎችን ያከናወነችበት ስለመሆኑም የሚነገር ነው። እንግዲህ ዘርፎቹን ከፋፍለን ለመመልከት ያህል በግብርናው ዘርፍ በተከናወኑ ተግባራት በተለይም በስንዴ ልማት ኢትዮጵያ ከዚህ ቀደም ስንዴን በማምረት ብቻ ወደ ውጭ የማትልክበት ነገር ግን አሁን ላይ ወደ ውጭ በመላክ ከአፍሪካም ተወዳዳሪ ሀገር እንደዚሁም ደግሞ የዜጎቿን የምግብ ዋስትና በማረጋገጥ ረገድም ከፍተኛ የሆነ ሚናን እየተጫወተች ትገኛለች። ይህም አንደኛው የኢኮኖሚ ኢትዮጵያ ስኬቶች ናቸው። እንግዲህ በዘንድሮ ዓመት በሚጠበቀው አጠቃላይ የስንዴ ምርት 7.7 ሚሊዮን ሄክታር ያለነሰ የስንዴ ሰብል ተሸፍኗል። ከዚህስ ደግሞ ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ነው እንግዲህ በዚህ ዓመት የሚጠበቀው ይህ ደግሞ ኢትዮጵያ በግብርናው ዘርፍ እየወሰደች ያለችውን አጠቃላይ ማሻሻዎችንም የሚያሳይና ውጤታማ ሊያደርጋት የሚችል እንደሚሆን ነው የሚታሰበው። እንግዲህ ባሳለፍነው ዓመት 230 ሚሊዮን የሚሆን ኩንታል ነው ኢትዮጵያ ስንዴ ማምረት የቻለች። ደግሞ በቀጠናውም ሆነ በሌሎች የአፍሪካ ሀገራትን ምርቶች እንዳደርስ የሚያስችላት አቅምን የሚፈጥርላት ነው ተብሎ ነው የሚታሰበው። እንግዲህ ወደ ግብርናው ዘርፍ ሌላኛው ጉዳይ ስንገባ የቡና ዘርፍ ነው የምናገኘው። የቡና ዘርፍ በአሁን ሰዓት በዓለም ኢኮኖሚ ላይ ከፍተኛ በሆነ የዋጋ ጭማሪ እያሳየ ያለ ዘርፍ መሆኑ ይታወቃል። ኢትዮጵያም ከዚህ ሰር በርካታ ስራዎችን እየሰራች ትገኛለች። ይህም ደግሞ ገቢዎቹን ስንመለከትም ከዚህ ቀደም ያሉ አጠቃላይ የምርት አቅሞቿን ስናሳይ ኢትዮጵያ በቡናው ዘርፍ ልታገኝ ያሰበችውን ውጤቶች በከፍተኛ ሁኔታ የሚያሳዩ መሆኑን ያሳያል። እንግዲህ ከለውጡ ማግ ወደ 700 ሚሊዮን ዶላር ገደማ ነው አመታዊ የወጪ ገቢ የምታገኝበት ኢትዮጵያ ከቡና ከዚህም ባለፈው አመት ከቡና ኤክስፖርት 1.4 ቢሊዮን ዶላር ነው ማግኘት የቻለችው። እንግዲህ ኢትዮጵያ ከጊዜ ወደ ጊዜ የምርት መጠኖቿን እየጨመረችም የምታገኝበትንም ገቢ በዚህ ልክ እያሳደገች እየሄደች መሆኑን ለዚህ ማሳያ መሆኑን ማየት እንችላለን። እንግዲህ በስምንት ወራት ውስጥ ብቻ ከዚህ ከቡና ዘርፍ ከ አንድ ነጥብ ሁለት ቢሊዮን ዶላር በላይ ነው የተገኘው። ይሄ በበጀት ዓመቱ ከታሰበው የ2 ቢሊዮን ዶላር እቅድ የተጠጋ ነው። ይህም በቀጣይ አራት ወራት ውስጥ በሚከናወኑ ተግባራት ኢትዮጵያ በቡናው ዘርፍ ልታስገባ ያሰበችውን እቅዶችም ሊያሳካላት የሚችል ነው ተብሎ ነው የሚታሰበው። እንግዲህ ከግብርናው ዘርፍ ስንወጣ ደግሞ ወደ ኢንዱስትሪ መሄድ እንችላለን። ኢትዮጵያ በኢንዱስትሪ ዘርፎች ደግሞ የተለያዩ ተግባራቶችን እያከናወነች ትገኛለች። ይህም በጠቅላይ ሚኒስትር ጽሕፈት ቤት በሚመራ እንደዚሁም ደግሞ በከፍተኛ የማክሮ ኢኮኖሚና በዚሁ ዘርፍ ላይ በሚከናውኑ ተግባራት የኢንዱስትሪ ዘርፎች የነበሩበትን ፈተና ለመቀየር በርካታ ስራዎች የተሰሩባቸው ናቸው። በቅድሚያም የመሬት የግብዓት እና የውጭ ምንዛሬ አቅርቦት ችግሮች የነበሩበት ነው ይህ የኢንዱስትሪ ዘርፍ ይህንን ለማሻሻል ደግሞ ከዚህ ቀደም በነበረው የአመታዊ የማምረት አቅምን አሁን ላይ ወደ 61 በመቶ ማድረስ ተችሏል። ይህ አቅም ደግሞ ኢትዮጵያ በራሷ አቅም እስከ መጨረሻ ድረስ ግብአቶችንም እንደዚሁም ደግሞ ያለቀለት ምርቶችን በማምረት ለዓለም ገበያ እንደዚሁም ደግሞ የሀገር ውስጥ ገበያዎቿን ተደራሽ ማድረግ የምትችልበትን አቅም የሚፈጥርላት ስለመሆኑ ነው የሚነገረው። ይህንንም በሲሚንቶ ምርቶች ላይ ማየት እንችላለን። ኢትዮጵያ አሁን ላይ በሀገር ውስጥ ያሉ ምርቶቿን የግንባታ ስራዎችን ለመሙላት በተለያዩ ዘርፎች ላይም እነዚህን ጉዳዮችን ተደራሽ ለማድረግ የሲሚንቶ ፋብሪካዎችንም ወደ ስራዎች ያስገባችባቸውን መመልከት እንችላለን እንግዲህ በአሁኑ ሰዓት አህዛ የመረጃዎቻችን የሚያሳዩን 55 ፋብሪካዎች ስራ ጀምሯል ከነዚህ ውስጥ ደግሞ ከነዚህ በተጨማሪ ደግሞ ወደ 120 በላይ የሚሆኑ አዳዲስ ፈቃድ የወሰዱበት የኢንዱስትሪው ዘርፍ ሌላው ማበረታቻ እንደዚሁም ደግሞ የኢትዮጵያ ኢኮኖሚ እያደገ ስለመሆኑ ማሳያ ነው ብለን ልንወስድ የምንችልበት ነው እንግዲህ ኢኮኖሚውን ካነሳን አይቀር የገቢ አሰባሰብ ስርዓቱን መመልከት ሌላኛው የኢኮኖሚ ዘርፉ ተጠቃሽ ነው ማለት እንችላለን ኢትዮጵያ በገቢ አሰባሰብ ረገድ እስካሁን በስምንት ወራቶች ውስጥ ከ580 ቢሊዮን በብር በላይ ነው መሰብሰብ የቻለችውም። ይህም በዓመታዊ አጠቃላይ ሀገራዊ ምርት ምርቶቹ 7 በመቶ ብቻ ነው ይህ መሰብሰብ የቻለችው። ነገር ግን ኢትዮጵያ ውስጥ እየተከናወኑ የሚገኙ የመሰረተ ልማቶችን ስራዎችን ለማከናወን ከዚህ በላይ የመሰብሰብና የገቢ አቅምን መጨመር እንደሚገባ ነው የሚታሰበው። ከዚህ ባሻገር ደግሞ ኢትዮጵያ በብዙ ጊዜ የሚነሳባት የእዳ ጉዳይ የእዳ ሽግሽግንም ወደ ማድረግ መታለች። የእዳ ሽግሽግ ከዚህ ቀደም የነበሩባትን ወደ 3.5 ቢሊዮን ዶላር ማውረድ የቻለችበትና ኢኮኖሚውን በተለያዩ ዘርፎች ከዚህ ቀደም የነበሩ እዳዎችን ወደ ኢኮኖሚው በመርጨት ስራዎች እየተሰሩ ይገኛሉ። ይህም የማሻሻያው የማክሮ ኢኮኖሚ ማሻሻያው አንዱ ውጤት አድርጎ የሚወሰድና ኢትዮጵያን በቀጣይነት ለኢኮኖሚ ዘርፏ የራሷን የሆነ እምርታዊ ለውጦችን እያሳየች እንደሆነ ነው የሚታየው። እንግዲህ በኢኮኖሚ ውስጥ ሊነሱ የሚችሉ የዋጋ ንረቶችና ግሽበቶች ይኖራሉ። እነዚህ ዋጋ ንረቶችና ግሽበቶች ደግሞ በመንግስት በኩል የተለያዩ ስራዎች እየተወሰደባቸው ነው የሚገኘው። ከአምናው 29 በመቶ ከነበረበት አሁን ላይ የዋጋ ንረቱ ወደ 15 በመቶ እንደ ወረደ ማየት እንችላለን። ከዚህም ባሻገር ለዚህ መቀነስ ደግሞ የምርት እድገት፣ የገበያ ትስስር እና የማዕድ ማጋራት መራግቦች በመንግስት ከተወሰዱ ተግባራት መካከል ናቸው እነዚህ የዋጋ ንረትን ከመቀነስ አንጻር የራሳቸውን ሚና እንደሚጫወቱ ነው የሚታሰበው። ይህም ደግሞ በራሱ የማክሮ ኢኮኖሚውን አጠቃላይ የምርት ሂደቱንም የሚያግዝ ተብሎ ነው የሚታሰበው። ከዚህም ባሻገር እንግዲህ በማክሮ ኢኮኖሚ ውስጥ ስንመለከት የስራ ድል ፈጠራዎች ምን ይመስላሉ የሚለውን ማየት እንችላለን። እንግዲህ በኢትዮጵያ ሁለት ነጥብ ስምንት ሚሊዮን ዜጎች ባለፉት ስምንት ወራት የስራ ድሎችን አግኝተዋል። እነዚህ የስራ ድሎች ደግሞ በሀገር ውስጥና በውጭ የተገኙ የስራ ድሎች ስለመሆናቸው ማየት የምንችልበት ነው። ከወትሮ በተለየ መልኩ ልናወራና ሊናገረ የሚችለው በኢትዮጵያ ከ45ሺ በላይ ዜጎች በሪሞት ስራ አልያም ደግሞ ባሉበት ስፍራ ሆነው በኢንተርኔት ስራዎችን ማግኘት የሚችሉበት አማራጮች ተፈጥረዋል። ይህም እንደ አዲስ የሚታይና በኢትዮጵያ ውስጥ የራሱ የሆነ ሚና በኢትዮጵያ ኢኮኖሚ ውስጥ ለወጣቶችም ሆነ ለስራ ፈላጊዎችም አዲስ እድል የሚፈጥር እንደዚሁ ደግሞ ወደ ውጭ ሀገር ውስጥ ጭምርም ስምሪት በማድረግ ኢትዮጵያ ከ300ሺ በላይ ዜጎቿን በማሰማራት የስራ እድል እንዲያገኙ እድሎችን የፈጠረችበት ነው። ይህም ራሱን የቻለ በማክሮ ኢኮኖሚ ውስጥ የተደረጉ እንቅስቃሴዎች ናቸው ማለት እንችላለን። እንግዲህ ይህን ስናወራ በዚህ በስራ እድል ፈጠራ የዘርፍ ድርሻዎችን ስንመለከት በዋናነት የግብርና ዘርፉ አርባ በመቶ ኢንዱስትሪ ደግሞ ሀያ በመቶና የአገልግሎት ዘርፉ ደግሞ ሰላሳ ስምንት በመቶ ድርሻ በመውሰድ በኢትዮጵያ የስራ ድል ፈጠራዎች ውስጥ የራሳቸውን ሚና እንደተጫወቱ መመልከት እንችላለን ማለት ነው። እንግዲህ ወደ መጨረሻው ሀሳባችን ስንመጣ ባለፉት ስምንት ወራት ኢትዮጵያ ምን ያህል ገቢዎችን አገኘች ብለን እንመልከት። እንግዲህ የውጭ ምንዛሪ ገቢዎቻችንን ስንመለከት ከአጠቃላይ የስምንት ወራት ውስጥ የውጭ ግብይት ውስጥ አራት ነጥብ አምስት ቢሊዮን ዶላሮችን ኢትዮጵያ ማግኘት ትችላለች። ይህ ማለት ኢትዮጵያ ከሁለት ዓመት በፊት ከሶስት ዓመት በፊት ኢትዮጵያ አራት ነጥብ አንድ ሁለት ቢሊዮን ዶላሮችን አግኝታ ነበር ከወጪ ንግድ ገቢ ማለት ነው። ይሄ አጠቃላይ የአመታዊ ምርትን ተደምሮ በታሪክ ለመጀመሪያ ጊዜ ተብሎ የተነገረበት ነው። በአሁኑ ሰዓት ግን በስምንት ወራቶች ውስጥ ብቻ አራት ነጥብ አምስት ቢሊዮን ዶላሮችን አግኝታለች። እነዚህ ገቢዎች በስምንት ወራቶች ብቻ የተገኙ ናቸው። በቀጣይ አራት ወር በሚሰራው ስራ ደግሞ በይበልጥ በማ በማስገባት የኢትዮጵያ ኢኮኖሚ የተሻለ ገቢ በማግኘት ረገድ ታሪካዊ የሆነውን ስፍራ ይቆናጠጣል ተብሎ ነው የሚጠበቀው። አሁንም ታሪካዊ እንደሆነ ባለበት ማለት ነው። እንደዚሁም በዚህ ዓመት ከአገልግሎት 4.7 ቢሊዮን ዶላሮች ተገኝተዋል። እንደዚሁም ከሬሚታንስ ቀጥታ ገቢ 3.37 ቢሊዮን ዶላሮች የተገኙበት ነው። እንደ አጠቃላይ የኢትዮጵያ ኢኮኖሚ በዚህ አመት 8.4 ቢሊዮን ዶላር ለማስገባት 8.4 በመቶ እድገትን ለማስመስገብ በሚያደርገው ጥረት ውስጥ እስካሁን የተመለከትናቸው አመላካቾች አሃዞችን ኢትዮጵያ ለዚህ ዘርፍ በኢኮኖሚው የራሷ የሆነ ግስጋሴ እያደረገች እንደምትገኝና ለዚህም በስኬት ጫፎች ላይ እንደምትገኝ የሚያሳይ ነው። ሶዶና መታገስ ለአሁኑ ያሉኝ መረጃዎችን ይመስላሉ። ወደ እናንተ ልመለስ። ሰለሞን በየነ ስለ ቁጥራዊ መረጃዎችህ እናመሰግናለን። መልካም ምሽት ይሆናል።